115 ኪሎ ግራም ስጋ የሰረቁ ሁለት ተከሳሾች በእስራት ተቀጡ። ረዳት ሳጅን አባይነህ እኔ የማየው ዝርዝር አለው። ሁለቱ ግለሰቦች የወንጀል ድርጊቱን የፈጸሙት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 ጎፋ መብራት አካባቢ ነው። ሬስቶራንት ከፍተው ዘመድ አዝማድ እንዲመርቁላቸው ድግስ መደገሳቸውን የሚናገሩት የግል ተበዳይ የሆኑት አቶ አበበ ቢረዳም ለዝግጅቱም ደግሞ ሁለት በሬዎችን ገዝተው የነበረ ሲሆን እነዚህን ሁለት በሬዎች የሚያርዱላቸው ግለሰቦችን በ25000 ብር ለሁለት ቀን የቀጠሩ ቢሆንም በሬ አርደው ስጋውን ተሽከርካሪ ጠርተው ይዘው ሊሄዱ ሲሉ መያዛቸውን ገልጸዋል። አብረው ነው የቅዳሜ ፕሮግራም ስራ ካከናወኑ በኋላ እሁድ ጠዋት ደግሞ ተነስተው ስራቸው ጀመሩ። እኛ ወደ ስራቸው ተፍተፍ እያልን በመሀል ራይድ መኪና አስጠርተው ስጋ ቆራርጦ 115 ኪሎ የሚሆን ስጋ በተለያየ ኮርቱ፣ ፌስታል ሰብስበው አጋጣሚ ያው ጥበቃው ፊት ለፊት ስለደረሰባቸው ሰዎቹ ተይዘው ወደ ፍርድ ቤት ቀረቡ ማለት ነው። የጉዳዩ መርማሪ ዋና ሳጅን አማራ አዳሙ ተከሳሾቹ በአካባቢው በነበሩ የወንጀል መከላከል የፖሊስ አባላትና በማህበረሰቡ ከተያያዙ በኋላ ምርመራ መዝገብ በማደራጀት ክስ የተመሰረተባቸው መሆኑን ገልጸዋል። ስጋውን ቆራርጠው በራይድ እየጫኑ እያለ በአካባቢውና በፖሊስ የተያዙ ሲሆን ከዚያም በኋላ ቀርበውም የግል ተበዳይ አቤቱታቸውን አቅርበው እኛም የምርመራ መዝገቡን በተገቢ ሁኔታ ካጣራም በኋላ ክስ እንዲመሰረት ወደ ንፋስ ስልክ አቃቢ የመላክ ስራ ሰርተናል። የክፍሉ አቃቢ ከመሰረተ በኋላ ለንፋስ ስልክ ላፍቶ የመጀመሪያ ደረጃ አንደኛ አርትዲ ችሎት ፈጣን ችሎት አቅርበናቸው በማረሚያ ቤት እየተከታተሉ ይገኛሉ። የተከሳሾቹን ጉዳይ ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ንፋስ ስልክ ላፍቶ ምድብ ችሎት ተከሳሾቹ እያንዳንዳቸው በሁለት ዓመት ጽኑ እስራት እንዲቀጡ ወስኑባቸዋል። ስራ ሰርቶ ራስን መለወጥ እየተቻለ ነገን አርቆ ባለማሰብና በመስገብገብ ወንጀል መፈጸም አስፈላጊ አይደለም ያሉት መርማሪውና የግል ተበዳይ ሁሉም ሰው በታማኝነት የተሰጠውን ኃላፊነት መወጣት ይኖርበታልም ብለዋል። በሁለት ቀን 25 ሺህ ብር የሚከፈላቸውን ትተው ነው ወደ ጎን ይህን አይነት ነገር ያደረጉት ወጣት ናቸው። እንደ ወጣትነታቸው ግን እራሳቸው መቀየርና ሙያቸውም እንዳላቸው ሆኖ እንደዚህ ሰርተው መለወጥ እያለባቸው በጎን በኩል እንደዚህ አይነት ስርቆት፣ በጎን በኩል እንደዚህ አይነት በለጽጋለሁ የሚል ሀሳብ ባይኖር ይሻላል። በአካል መጥተው እምነት ተሰጥቷቸው ንብረት እንዲየሚያባክሩ ሰዎች ከሆኑ እያንዳንዱ ሰዎች ሲያነጋግሩ ለስራ ሲጠሯቸው ምን ያህል እምነት አላቸው ምን ያህል ይህ ነገር ያዋጣል፣ ይሰራሉ ወይ ብሎ እንዲያሰቡበትና እንዲገናዘቡ ጥሬ እናቀርባለሁ።